እዚሁም ደግሞ ልብ የሚሰብር ምስል በማህበራዊ ድረገጽ ሲንሸራሸር ይታያል። ወጣቷ ቀነኒ አድኛ ከሞተች ጀምሮ በማህበራዊ ድረገጽ የተለያዩ መረጃዎች እየተንሸራሸሩ ይገኛሉ። ይሁንና ከወጣቷ ሕልፈተ ሕይወት ተያይዞ ፖሊስ ባወጣው መግለጫ መሰረት ጉዳዩን እኔ ይዤ እያጣራሁት ስለሆኑ ከህግ ውጭ የሚንሸራሸሩ መረጃዎች እውነት የራቁ ሊሆኑ ስለሚችሉ እኛ መረጃውን ይፋ እስከምናደርግ ድረስ ከድርጊታችሁ ተቆጠቡ ብለው በማህበራዊ ድረገጻቸው ልጥፍም ለጥፈው ነበረ። ይሁንና ቀነኒ አድኛ በምትኖርበት ብሎክ አምስተኛ ፎቅ ላይ ራሷን ወሮራ ገላ ተገኝታለች ብሎ ከተሰማበት ቀን ጀምሮ የኢትዮጵያ ሕዝብም ሆነ በመላ ዓለም የሚገኝ ትውልድ ኢትዮጵያውያን ሆነ ቋንቋውን የሚሰማ ሰው በሙሉ እንባ እየተራጨ ይገኛል። ምክንያቱም ሞት የተለማመደችው ኢትዮጵያ በየቀኑ ወጣቶቿን እየገበረች፣ በየቀኑ ልጆቿን እያጣች፣ ሴቶቿን እያጣች፣ ትውልድን እያጣች ትገኛለች ማለት ነው። ይሁንና ሟቾች ሙተው ገዳዮች ግን ፍርድ የማግኘት ሁኔታ የተጓደለባት ሀገር ዛሬም እንግዲህ ተስፋ የሰነቁ ወጣቶቿን ራዕይ ያላቸውን የነገ ተስፋዎችን እቅዳቸውን፣ ተስፋቸውን ይዘው የሚጓዙ ተስፈኞች ሴቶችን እየገበረች ትገኛለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ይድረሳችሁ እያልኩኝ ዛሬም እንደተለመደው በአዲስ መረጃ መጥቻለሁኝ። እንግዲህ በጣም የሚያሳዝነው ነገር ቀነኒ አዱኛ ከሞተች ጀምሮ በተለያዩ ማህበራዊ ድረገጾች የተለያዩ መረጃዎች እየወጡ ይገኛሉ። ወጣቷ እንግዲህ ተጨቁና እንደምትኖር እየተደበደበች እንደምትኖርም አንዳንድ መረጃዎችም ሲያመለክቱ ቆይተዋል። እንደዚሁም ወጣቷ ተስፋ ቆርጣ እንደነበረ ሕይወት ለእሷ ባዶ እንደሆነች የእሷ ሕይወት ምን እንግልስ እንደሆነ ምንም ግድ እንደሌለው በቃ የምትኖረው ሕይወት ምንም ነገር ጣም እንደሌለው ተስፋ የሌላት መሆኗን ከጓደኛዋ ጋር በቴክስት አውርታ ነበረ። ይህንን የሰማችው ጓደኛዋ ወይም ቴክስቱን የምትመላለስላት ጓደኛዋ ግን ይሄ ቀን እንደሚያልፍ እሷ ጠንካራ እንደሆነች እሷ ጀግና እንደሆነች ብዙ ነገሮችን አልፋ እንደመጣች እና ይሄንንም እንደምታልፈው ነገ ሌላ ቀን ሆነው ቁጭ ብለው እንደሚያወሩት እግዚአብሔርን ጥቅስ እየጠቀሰች ትመልስላታለኝ እሷ ግን ውስጧ ምን እንደሰበረው ባይታወቅም ተየኝማ የኔ ኑሮ ዝም ብሎ ነው ምናምን እያለች የምትናገራቸው እሆዷ ላይ ወይም ደግሞ እልቧ ላይ ደርጅተው አሁን ለዚህ ደረጃ አድርሰዋታ ማለት ነው። ይሁንና በዚህ መካከል ፖሊስ መረጃውን ይለቀዋን ወይም ደግሞ ከፖሊስ መረጃ እንሰማለን ብለው የሚጠባበቁ እልፍ ሰዎች ባሉበት ሰዓት ላይ ይህ የምታዩት በጣም ልብ የሚሰብር እና የሚያሳዝን ፎቶግራፏ ግንባሯ በልጹ ልቧ ተሰብሮ በሀዘንና በጣም ተስፋ በመቁረጥ ላይ የሚያሳይ ምስል በማህበራዊ ድረገጽ ሲሸራሸር ታይቷል። ታዲያ ፖሊስ መረጃውን ስልኳ ሲፈትሽ አግኝቶት ነው። ከቤቷ ውስጥም ብዙ ነገር ተገንቷን እያሉ በማህበራዊ ድረገጽ ሼር የሚያደርጉ ሰዎችም አሉ። እንግዲህ እጅግ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ብዙ ሴቶች በትዳራቸው ማለት ነው፣ በተሳሳተ ሪሌሽንሽፕ እየተደበደቡ እየተገረፉ እየተረገጡ የሚኖሩ ትዳራችን ያምራን ይሻሻል ይሆናል ዛሬን አልፎ ነገ ሌላ ሰው የሆናን ይቀየራን እያሉ ህይወታቸውን የሚቀጠፉ እጅግ በጣም ብዙ ሰዎች አሉ። ትዳራቸውን ብለው እንግዲህ እንግዲህ እንደሚታወቀው ትዳር ከፈጣሪ ነው የሚገኘው። ትዳር የጋራ ነው፣ ፍቅር የጋራ ነው። ግን በመረገጥና በመደብደብ የሚጸና ፍቅር የሚጸና ትዳር እንደሌለ ተገንዝባችሁ ውድ የሀገሬ ልጆች፣ የተሳሳተ ሪሌሽንሽፕ ካላችሁ እንደዚህ አይነት ህይወት ላይ ካላችሁ እየተደበደባችሁ እየተረጋጣችሁ ከሰው በታችሁ ናችሁ፣ ነገ ትዳራችን ያምራን፣ ነገ ህይወታችን ያምራን፣ አብረን እንኖራለን፣ ይመከራን፣ ይዘከራን ብላችሁ የምታስቡ ከሆነ ተሳስታችኋል። እንደነ ቀነኒ እንደሌሎቹ ሌሎቹ ህይወታችሁ ትነጠቃላችሁ ማለት ነው። ቀነኒ ብቻ አይደለም ህይወቷን የተነጠቀችው ከአሁን በፊት የሚካኤል በላይነህ እጮኛ ወይም ደግሞ ፍቅረኛውም እንደዚሁ ከፎቅ ተወርወራ ሙታለች ማለት ነው። ፍቱሃ ተዳፍኖ ለተወሰነ ጊዜ ባለቤቷ ታሰረ። ነገር ግን ተፈትቷን ማን እንደገደላት ማን እንደወረወራት አይታወቅም። ለነገ ተስፋ ያላት ዶክተር እንደ ብዙ ጊዜ እንደሚታወቀው እንግዲህ ከሀገራችን ኢትዮጵያ በድህነት ነው የምትታወቀው። ግን ድህነት ማለት እንደዚህ ወጣቶቿን እንደዚህ ነገ ተስፋ ያላቸውን ነገ ብዙ ራዕይ ያላቸውን ትውልድን የሚገነቡ ከፈጣሪ በታችን እንግዲህ ዶክተር ማለት ስንት ዓመት ነው ዋጋ ከፍለው የተማሩት ስንት ዓመት ነው ሪሰርች አድርገው ህይወትን ብዙ ህይወት ከፍለው እንግዲህ አጥንተው ለኢትዮጵያ ብዙ ስራ ሊሰሩ የተመረቁበትኝ እንግዲህ ዶክተር ከእግዚአብሔር በታች እንግዲህ ብዙ ለሕዝባችን ማለት ነው። ሰው ሲታመም ወደ ውጭ ነው የሚሄዱ፣ ነገር ግን እንደዚህ ዶክተሮች ዶክተሮቻችንን እያጣን እንገኛለን ማለት ነው። ከአሁን በፊት እንደዚሁ እንዳያንቱ እንደዚህ ተምራ የጨረሰች ዶክተር አጥተናል። ምን ይሄ ብቻ በወንዶቹም በሴቶቹም እያጣን ነው። በቃ ኢትዮጵያ የተማረ ምሁር አይወጣልሽ የተባለ ይመስል የተረገመች ይመስል ብዙ ተስፋ ያላቸው ብዙ ማድረግ የሚችሉ ብዙ ወጣቶችን የሚገነቡ ሐኪሞቻችንን በየቀኑ እያጣን ነው። ሴቶቻችንን በወጡበት እየቀሩ ነው። ህጻናቶች ወጥተው እየቀሩ ነው። እና ያንቱ ወጥተው ቀርተዋል፣ ገዳያቸው ሳይታወቅ አሁንም። እነ ቀነኒ ብዙ ቀነኒዎች፣ ብዙ አያንቲዎችን አጥተናል። እንደዚሁም ብዙ ዶክተሮችን እያጣን ነው ያለ ነው እና ይህንን ነገር በደንብ ድምፅ ሊሆንበት ይገባል። ኢትዮጵያ እስከ መቼ ነው እንደዚህ ሁና የምቀጥለው? ሴቶቿን፣ ወጣቶቿን እየገበረች በአንድም በሌላም ተስፋ በመቁ ገዳያቸው ሳይታወቅ ራሳቸውን አጥፉ ይባላል፣ ምናምን በቃ ሞቱ የሚባለው ዜና ነው እንጂ ገዳያቸው ተገኘ የሚባል እንትን እስካሁን ድረስ ፍትህ እየተገኘ አይደለም። እና ከዚህ ማህበራዊ ድረገጽ ምስል ተከትሎ ልብ ከሚነካው ልብን ከሚሰብረው ምስል አያንቱ የአያንቱ ፎቶ ከተለቀቀው ጀርባ ብዙ ሴቶች አሉ በማለት የአያንቱ ወንድምም እንደዚህ በማህበራዊ ድረገጽ ጽሁፉን አጋርቷል ማለት ነው። የአያንቱን አሟሟት እንዴት በሃዘን እንዴት ብሎ እንደሚኖር እያጣቀሰ እንግዲህ ልቡ በሚነካ መልኩ በጣም ሐዘኑን ገልጿን ማለት ነው። አሁንም ፍትህ ለአያንቱ ብሏን፣ ፍትህ ለቀነኒዎች ብሏን እና እጅግ በጣም ነው የሚያሳዝነው። እንደዚሁም ወንድሟም የቀነኒ ወንድምን በማህበራዊ ድረገጽ ይሄቴ ከመሞቷ በፊት እስከ ስድስት ሰዓት ከምሽቱ በአንድ አውርተናን፣ ስለ ረአዩዋ ስለ እቅዷ፣ ስለ ህይወቷ ነው ስናወራ ያመሸ ነው። ያንን እያወራና ምሽተን ግን ጠዋት ሞቷን ነው የሰማሁት። የእህቴ ደም እንደ ሀጫሉ እንዳይቀር ፍትህ ይገባታል። የኔ እህት ራሷን የምታጠፋ ልጅ አይደለችም ብሏን እንግዲህ። ምስሉ የሚያሳየው የሆነ የሚያሳየው ነገር አለው የሚያሳየው እውነት አለው። ይሄ በማህበራዊ ድረገጽ የተለጠፈ ልጥፍ ማለት ነው። እንግዲህ በጣም ነው የሚያሳዝነው። እንግዲህ ቤተሰቦቿ መጽናናትን ይስጣችሁ። ሀገራችን ኢትዮጵያ እንግዲህ እስከ መቼ እንደዚህ ሆና እንደምትቀጥል እንግዲህ የሴቶች ጥላቱና እስከምቼ እንደምትቀጥል ወጣቶቻችን በአንድም በሌላም እንደዚህ መልኩ ህይወታቸውን እያጡ ህይወታቸው እየተቀጠፈ ይገኛል። ነገ ተስፋ ያላቸው ነገ ራዕይ ያላቸው ነገ ብዙ አላማ ያላቸው ህልማቸውን ተሸክመው ወደ መቃብር እየወረዱ ይገኛሉ። እንግዲህ ፍትህ ይሻሉ። ፍትህ ፍትህ እንላለን። እኛም ሴት እንደመሆናችን ለመጠን ፍትህ ለቀነኒ አድኛ ፍትህ ለአያንቱ ፍትህ ለብዙዎቹ ለሴቶች ሴቶቻችን ወጥተው ለሚቀሩት ገዳያቸው ለማይታወቀው ፍትህ ለተጓደለባቸው በሙሉ እንላለን። እንግዲህ ውድና የተከበራችሁ የቻናል የተከታታዮች፣ ያው እንግዲህ እንደሚታወቀው ቀነኒ አዱኛ የቀነኒ ህልፈተ ህይወት ከተሰማ ጀምሮ እጅግ በጣም በርካታ መነጋገሪያ የሆኑ መረጃዎች እየወጡ ይገኛሉ። እንደሚታወቀው ከጓደኛዋ ጋርም እንደዚህ በቴክስት ያወራችውን ነበረ። ተስፋ ከቆረጠች ኦልሞስት ከስድስት ወር በላይ ሆኗታን ኢቭን ከጓደኛዋ ጋር እንኳ ካወራች ማለት ነው። ህይወቷ ምን እንግሊዝ እንደሆነ ህይወቷ ባዶ እንደሆነ የእሷ መኖር ምንም ትርጉም እንደሌለው ተስፋ በቃ እነዚያ ቃላቶች ለጓደኛዋ ቴክስት ታደርግላታለች። እንግዲህ ጓደኛዋ ደግሞ ተይ ይሄ የሚያልፋን ይህም ብዙ ቀናቶችን አልፈሻቸዋን እያለች የእግዚአብሔርን ጥቅስ እያጣቀሰች ብትነግራትም አየ እኔ ነገር እንኳ ዝም ብሎ ነው ምናምን ብላ ከዛ ጀምሮ ነው ማለት ነው ያ ቴክስት እንግዲህ ስድስት ወር አምስት ወር ሆኖታል። ቀኑን ጠብቆ ግን ቀነኒ በዚህ መልኩ እንግዲህ ከስድስተኛ ከአምስተኛ ፎቅ ራሷን አጥፍታለች ተብሏል። እንግዲህ ግማሹም በቃ ብዙ ነገር ነው የሚለው። ፖሊስ ግን መረጃውን ህጉን እኛ እስከያዝ ነው ድረስ አጣርተን ይፋ እስከምናደርግ ድረስ በማህበራዊ ድረገጾች የሚተላለፉት ነገሮች ከኛ ውጭ ናቸው፣ ከህግ ውጭ ናቸው። ከኛ ጠብቁ ብሏል። እንደሚታወቀው ባለቤቷ የዚያ ጊዜ ቀነኒ ከታች ወድቃ በተገኘችበት ጊዜ ቤት ውስጥ ባሏ ስለነበረ ባሏን ለህግ አቅርበውት ነበረ። እንግዲህ ባሏ እየተመረመረ ይገኛል ማለት ነው። ስለዚህ በቀብር ስነ ስርዓቱ ላይም በፖሊስ ታጅቦ ቀብሩን ቀብሯታል ማለት ነው። እንግዲህ ብዙ ሰዎች እንግዲህ በተሳሳተ ሪሌሽንሽፕ ያላችሁ ከዚህ ነገ ይሻሻለን ትዳራችን ይሰምራን ይለወጣል ብላችሁ ማሰብ እንደሌለባችሁ አንዳንድ ባለሙያዎችም ሼር እያደረጉ ይገኛሉ። ስለዚህ ትዳርን በልመና ፍቅርን በልመና ይቀየራን ብላችሁ የምታስቡ ካላችሁ በጭራሽ አይቀየርም። በጭራሽ እንግዲህ ትዳር ከእግዚአብሔር ነው። ትዳር በመተሳሰብ ነው። ፍቅር የጋራ ነው። ስለዚህ ፍቅር በጋራ ትዳር በጋራ ሆኖ ሳለ በመተሳሰብ በመወያየት በመመካከር ነው እንጂ ሊፈታ የሚችለው። ችግሮች እንደዚህ በመደብደብ፣ በቦክስ፣ በመጎሰጥ፣ በመረገጥ የሚፈታ ትዳር ወይም የሚጸና ትዳር እንደሌለ አውቃችሁ ህይወታችሁን እንድታድኑ፣ ነገ ሌላ ቀን እንደሆነ ህይወት እንደሚቀጥል በአንድ ሰው ላይ የእኛ ህይወት እንዳልተመሰረተ አውቃችሁ ህይወታችሁን ኑሯችሁን እንድትኖሩ ሴቶች የራሳችሁ እንድትጠብቁ በማለት እናሳስባለን። እንግዲህ እግዚአብሔር አሙላክ ለሞታችሁት ነፍሳችሁን በጸደቅነት ያኖረው ፍትሃችሁ ደግሞ ፍትህ አግኝታችሁ ቤተሰቦቻችሁም ሆነ የኢትዮጵያ ሕዝብ የእናንተ ፍትህ ማገኘት የኢትዮጵያ ሕዝብ ፍትህ ነውና የኢትዮጵያ ሕዝብም ጩኸቱ እንዲሰማ እግዚአብሔር ይርዳው ለማለት እፈልጋለሁኝ። እንግዲህ ለሴቶቻችን እባካችሁ እባካችሁ፣ ወንዶች እባካችሁ ነገሮችን በመደብደብ፣ በመርገጥ፣ በመምታት፣ በመግደር ሳይሆን በመነጋገር ለማመን ሞክሩ፣ በመመካከር፣ በፍቅር ለማመን ሞክሩ። ፍቅር በመደብደብ ፍቅር በግድ አይሆንም። በመደብደብ በመረገጥ የሚጸና ትዳርም ፍቅርም እንደሌለ እወቁ ለማለት እፈልጋለሁኝ። ፍትህ ፍትህ ለአያንቱ እንላለን፣ ለቀነኒ እንላለን፣ ፍትህ ህይወታቸውን ለተነፈጉ ለተነጠቁ እነሱ ሙተው ፍትሃቸው አብሮ ለተቀበረ ዜጎቻችን እንጠይቃለን። ውድና እየተከበራችሁ የቻናል የተከታታዮች አብሬያቸው የነበርኩት ዘብናኔ፣ ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋቸው የቻናሉ ቤተሰብ ሁኑ። አመሰግናለሁ።